ፐርኩት እንዳለ ባሎቼ ሸዋ ናቸው። እግዚአብሔር ስጠይቅ ሸዋ ደብረ ብርሃን ሸዋ ነው አሉኝ። መንዝ ሸዋ ነው፣ ጅሩ ሸዋ ነው። ያው ግንቦት ሰባት ስትሆኑ እንዳለ የተያዘ ግንኙነታችሁ ከጎንደር ጋር ስለሆነ ጎንደር ነው። አራት የሄድኩት የማቀው ጎንደር ነው። ስለ ጎንደር ስለፈልፍ ስለምሰሙ ነው። ለዛ ነው ጎንደር ደግሞ ታውቁታላችሁ፣ በሀገሩና በሚስቱ የማይደራደር ስለ ጎንደር ሁሌ ስለማውራ ነው። አራታችሁ ምንም ይወጣላችሁ ነገር የለም። አንድ አማራ ለሁሉም አማራ፣ ተከባብራችሁ ጠንክራችሁ ብትሰሩ ማንም አይችላችሁ። እውነቴን እምላችሁ እናንተ ችግሩ መሀል እየገባ እየቀላቀለ ህዝቡ ነው። እኔ ጋሽ ተሰማልኝ ነኝ። ይሄን አይደለም አውቄ። ካልሆነ እባብ ዘንዶ እንዲህ ብጠመጥምብኝ ቅና አይለኝም። እኔ የቀዳሽ የተኳሽ ልጅ ነኝ፣ የተሰማ ብዛቸው ልጅ። አውቄ ነው እኮ ይህን አረክብ ይህ ስል ሞኝ ስለሆናችሁ እኮ ነው። አታቁኝም ሽጉብ ደቁ። እንደዚህ እኔ የምፈራ አይደለሁም። አውቄ እንደስቁ እንድትጫወቱ የቀረቀረውን የደረቀው ጭንቅላችሁ ፈታ እንዲል እኮ ነው እንጂ እኔ እንደዚህ በትላትል ምፈራ ልጅ አይደለሁም። አዲስ አበባቶ ልጅ እኮ ነው ያደግኩት። አዲስ አበባ ለአዲስ አበባ ምን ታውጣል? አዲስ አበባ ማለት እኔ ነኝ። በእኔ ውስጥ ነው የአዲስ አበባ ልጅ የምታየው። የአዲስ አበባ ልጅ አይፈራ፣ አይኮራ በነፃነት የፈለገው የሚናገር። አዲስ አበባን አይተ አይተ እኔ ነው የምገልጸው። ነጭ ነጩን ይናገራል፣ አይፈራም። ላመነበት ነገር ግንባሩን ይሰጣል። አዲስ አበባ ማለት ሮማን ነኝ። ወያኔ ሲወርድ ቀጥታ አንደኛ የገባሁት እኔ ሮማነኛ አዲስ አበባ ልጅ ያ ሁሉ ታጋይ ቆይ ጣራ ቆይ ምን ሲል መብራ ምስክሬ ነው። አንዳርጋቸው ጽጌ በተፈታ በሳምንቱ ገና አሸባሪነታችን ሳይነሳ የገባሁት እኔ። ከገባ በኋላ እየደወለ እንዴት ነው፣ ምንም አልተባልሽም? እውነት ነው በቃ ጸርቷል እያሉ እግዚአብሔርን እኔ ነኛ አንደኛ የገባሁት የትም ሳይደርስ ጎንደር ገብቼ ይችልጅ ወይ ጉድ እንዳለ ቀጥታ የርኩት የት ነው ጀግናው ቤት ጀግና ቤት ንግስት ቤት ሄጄ አብሬ ቁጭ ብዬ ምን ብዬ እኔ መጣሁት፣ ገና ግንቦት ሰባት ሳይገባ የአዲስ አበባ ልጅ ማለት እኛ ነን። ፊት ለፊት ሰልፍ ስትወጣ እስቲ ቴለን ደንፋ ነው የአዲስ አበባ ልጆች ናቸው። ፊት ለፊት ጠቅላይ ሚኒስትሩ አንካክቱ አማራ እየሞተ ነው ምን ትላላችሁ? ደብዳቤ እንሚያክል ደብዳቤ ጽፈው ቤቱን አፈላልገው እያንኳኩ። ታዲያስ አዲስ አበባ ልጅ ማለት ነው። በትግራይ ጦርነት ጊዜ ፊት ለፊት የተጋፈጡ ተጋሪዎች የአዲስ አበባ ልጆች ናቸው። ፊት ለፊት የትም ቦታ እየሄዱ ከብርሃኑ ነጋ ነበራችሁ። የስ አላየም እንዴ ሞጣ ሁሌ የሚያለቅስ ሰው ሮማን እንዳታምኗት፣ ከብርሃኑ ነጋ ጋር ፎቶ ብቻ አይደለም ብርሃኑ ነጋ መሬ ነበር። ብርሃኑ ነጋ እዚህ ሚዲያ ላይ ስትመጡ ሰብስቦን ሚዲያ ላይ ወጥታችሁ ስታወሩ ምንድን ያለው የዝሆን ቆዳ ካለበሳችሁ፣ በልጆቻችሁ ያሸማቅቋችኋል፣ በማንነታችሁ ያሸማቅቃችኋል፣ በሴትነትሽ ያሸማቅቁሻል። ይሄ ይሄ ነው ብሎ ወንዶቹን ደግሞ እንደዛ ብሎ ይሄን እችላለሁ ካላችሁ ነው ሚዲያ ላይ የምትወጡ አለበለዛ፣ ትሰበራላችሁ፣ ያለኝ ብርሃኑ ነጋ ነው። እንደምችል አውቄ ነው የገባሁት። አልተሰበርኩም፣ እሰብራለሁ እንጂ አልሰበርም። እኔ ሮማን ተሰማ፣ የስ የብርሃኑ ነጋ ልጅ። ብርሃኑ ግን ሲያጠፋ ላስላስ አርጊዋለሁ። ይቅርታ ስጠይቅ ደግሞ ሁሉንም ጠይቄአለሁ። አንድ አድርጋቸው ጽጌ ያልቀረኝ፣ ብርሃኑ ነጋ አልቀረኝ። ሁሉንም ላስላስ አርጊያቸዋለሁ። ሲያጠፉ ይላሳሉ። የግንቦት ሰባትን እስረኛ ሜዳ ላይ በትነው ሲቀልዱ ሞልጬ ሞልጬን የለቀኳቸው ባፋን ኩሉ ሀጠራው ብዬ ሚኮስ ለእኛ ብለ የታገሉትን ሜዳ ላይ በትነው። አንዴ ከዚህ ገንዘብ ይገኛል ምናምን አንድ ነገር ሳያረጉ ነው ሜዳ ላይ የለቀቋቸው። እግዚአብሔር ስላላቸው በእግዚአብሔር ኃይል ነው የኖሩት። ጅቦ ይጠራሻል እና በሉት። ማን ስለሆነ ነው ጅቦ ነኝ ብሎ የሚጠራኝ? ናበለው በለው ያሾፋል። እንደ እኔ ኮሮማን ነኝ የቲክቶክ ንግስት። ጅቦ ይጠራሻል አንዳ ጅብ ይብላ አዳሜ እና በለዋ። ከጠራኝ እና ዘግቼ እሱ ቤት ልገባ ነው። ምድረ ዝምባ የሰው ልክ ማታቅ። ጅቦ ይጠራኛል ና በለው ከካ ማንም ቤት ተጠርቼ እጅ አላቅም። ቤት ዘግቼ ና በለዋ። እንዴ በእድሜ በልጠዋለሁ። እንዳልን ማንም ተደብቀው ስለሆነ እንዳለ እድሜያቸው የትየለሌ ነው፣ ስላጠሩ ነው እንጂ። ስለዚህ ከፈለገ እያንዳንዱ እኔ ቤት ይምጣ እንጂ። ላይፍ ሳልከፍት ይጠራሻል፣ ኦኬ ነው ፕሮብሌም። ላይፍ ከፍቼ ጂቦ ይጠራሻል ዝምባም እዛ በተረፈ በጌም በኩል ካለ ላየው እችላለሁ። እዚህ ዘክተሽ ጅቦ ይጠራሻል። ረሃ ጠራው እኔን አታቁኝም ማለት ነው። ዝምባ ኦ አለ ቆይ ጅቦዬ ኦኬ። እንደሱ ከሆነ እልክለታለሁ። አሰና አንተ የኔን ባንዲራ ምንድን ነው ያደርገው? ልጁ አያምርም ባንዲራ ያምራል ግን ምንድነው? ጭድ ነው ምንድነው? ጸጉሩ ጭድ አይደለም እ እ ጎጃም ላይ ይሄ አሁን በእንትን በዘመናዊ መልኩ ነው እንጂ የበግ እንትን የለም። ለብርድ የሚሰሩት ጎጃም አካባቢ እና ኮፍያ እንዲሰራሉ። እንዴ አው እንዴ ጎ ጎ ጎ ጎጃም እኮ እንዲህ ነው። ጥበበኛ ህዝብ የስ ናቸው ግን እንደው

በለጸግሽትና አውለቅሹ ትላለች የእናትሽ ይበልጽግና ሮሚ እየጀግናለች። እግዚአብሔር የኢትዮጵያ ህዝብ በሮሚ ቀልድ የለም። ሮሚ ለኢትዮጵያ ህዝብ የከፈለችው መስዋዕትነት ትልቅ መስዋዕትነት ነው። ለእያንዳንዳችን በብሔራችን አልቅሳለች። ስታለቅስ ደግሞ ከልቧ ማስመሰል አይደለም ከልቧ ልትከበር ልትወደድ ነው የሚገባል። እኛ ኢትዮጵያውያን አንዳንዴ አመዳሞች ነን። የአመዳምም አመዳም አመዳም ልክስክስ ብር እንትን ቬጅ ከለር አመዳም ቡለታቢስ ማንቆርቆሪያ ራስ ደንቆሮ ሁላ። ሮሚዬ የከፈለችው መስዋዕት ወዬ ወዬ። ኪራዬ የመይሳው ንግስ ይሄ ፒፕል ውለታቢስ ነው። ውለታቢስ አሁን አንዷ በቀደም ሮማን አስመሳይ ትግራይን አትወንጅ ማለችን፣ ማነው ስማ፣ ሰሊና ወሬቨሪቲስ ለምን ሰለሞን ተካልኝ ሲሞት ደግ እንኳን ሞት ካልኩት ለምን ምክንያት መጠየቅ? ለምን እንደዛ ሞቶ እንዲባላሉ ያልኩበት ሪዝን አለ። ግንቦት ሰባት ነኝ ብሎ ወያኔ ለመጣል ኤርትራ በረሃ ወረደ። ሰውዬ ከጓደኞቹ ጋር ሲጣላ ትግሬ ሆኖ ቁጭ አለ። ይሁን ለትግራይ ይቁም፣ ስትቆም

እኛ ደመንባ ስናለቅስ ሻፓኝ ከፍታ የጠጣች እንደ ጂጂክያ ጥምብ ዘረኛ የለም። እሷ ሞታ ከዮኒ ማኛ ጋር የነበረችው ለምንድን ነው? ቀርቤው ያጫሉን ገዳ ያወጣል ብዬ ነው እንጂ የሳኩላችሁ መሰላችሁ እንደ ሆነ መስሏችሁ ብላ ጂጂክያ አማራ ቢረሳላት እኔ ማረሳላት። ደንቆሮ ጥምብ ዘረኛ አማራ ትጠላለች። አም ቴሊንግ ዩ አው ዮኒ ማኛ እምትለው ዮኒ ማኛ የዘር ጥላቻለበት ብዬ አላም ነው። እሱ ክፍታፍ ነው እንጂ ዘረኛ አይደለም። እውነቴን ነው የምነግር፣ እሱ ክፍታፍ እንጂ ዘረኛ አይደለም። እሱ ገንዘብ ሳቢ ከሰጠው እናቱን ይሰድብልሃል፣ ችግር የለበትም። ያ እዮዳብም እንደዛው የብሔር ጠል የለበትም። እዮዳ እዮዳ ቃል እራሱ የለኝም ሳየው ራሱ አባጭ እዮዳ ምን መሰለ፣ እርኩስ እስቲ አንድ ሰው አስገብተ እንኳን አንተን የሚሰድብ በጣም ባገኝ መንቅሬ ነው በቤት የማሳይ አስገብቶ አማራና አማራ ሲጣል እንደናገረው ንደበቱ መያቅ ማያቅ። አንዳንድ ጊዜ ጭንቅላት እኮ ክሌበር ትሆናለ። አፋቸውን ከሚከፍቱ ሰዎች ጋር ወጥተ ትሰዳደባለ። መከፋፈል ካለብ ነገር ግን የምትስተዳደበውን ሰው ማወቅ አለብህ፣ አይደል እንዴ? ዳልቻ ጣጣ አለው እንዴ? አጥንትን ከፍቶ ሰብሮ የሚሰድብ ስድብ ነው የሚሰድብ። ከነካኸው ዳልቻ ምን። ዘረኛ ነው ብያ አላምንም። ልንገር ዳልቻ፣ እኔ ዘረኛ ነው ብያ አላምንም። ከነካኸው ግን ብሔርን፣ ምንነ ለማብሸቅ ዳልቻ ምንም ነገር ሊሰድብ ይችላል። ዳልቻ ግን ዘረኛ አይደለም። በፊት በነበረው ጊዜ የነጆከር ጓደኛ የእኔ ይሁን ማኛ ጓደኛ ሙድ የሚገባው ቁጭ ውሎ ሳቅ ጫውታ የሚወድ ነው፣ ግን ጠብሰው ጠብሰው ዘረኛ አርገውት። ኦሮሞን ስትነካ ሙለጭ አርገል። እኔ ጅቦ ማነው እንትና ዘረኛ ነው ብዬ አላምንም። ዳልቻ እኔ ኢትዮጵያ ሴድ አገኘዋለሁ፣ ዘረኛ ቢሆን አላገኘው ዘረኛ። ለኔ ለኔ አብዛኞቹ አክቲቪስቶችም ታዋቂዎችም ፍጹም ዘረኞች አይደሉም፣ ስሜታዊ ናቸው ነው ብዬ ነው ማመን። ሁሉም ይወልም ጂጂ ናት። እኔ እነግርሃለሁ፣ ጂጂ ዘረኛ ናት። እዮዳ የዓለም አትምሰል ላንተ የዓለም ተንኮ ምንድን ነው? ሙማ ሳይታለች እንዴ አትመስለኝም። ለምትደርቀው እየነገርኩህ እኮ ነው። ምሳሌ ከሰጠው ኦኬ፣ እዮዳ የሚባል ደንቆሮ ተንኮለኛ፣ ኢትዮጵያም ስላላደገ ሰዎች ሲሳደቡ እንጆ የሚያረግ ለመሰለ በህይወቱ

የተባረረ ሁሉ አንድ ነገር ግን የተናገረውን ሰምተሻል? አምልጦሽ? ላስታውስሽ። ምን ሆነ እስቲ ንገረኝን። ቆላዩቸው ነግረዊ ነው መተው እኔ ኦርቶዶክስ የሆንኩት እናትና ልጆች እንዳይሰደቡ ብዬ ነው ያለውን ሰምተሽ? ጆከርና ከይድር ሙስሊሞች እኮ ናቸው። መቼ ኦርቶዶክስ ሰደበ? ጆከርና እንትና ናቸው፣ ልጆቹን ዘቅዝቆ ሰደበ ያለው ሙስሊም ናቸው። ጆከር ክርስቲያን ሆነ እንዴ? ተቀይሯል? ሂዝ ሙስሊም። ሌላው እንትናን የሰደበው ማነው? አሁን ማረግ ማረግ ነው። ከሆነም ሌላ የሰደቡት የተጣላ ጆከር ልጅ ሰደበ ብሎ ይሆናል። የዲማኛው ጋር ለመቀየር ይሆናል ይሆናል። እኛ ሁለትም ማናቸውንም አንፈልግም እዛው እዛው ኢዮዳብንም አንፈልገውም በፍጹም። አሁን ታያለ ጴንጤዎች ውርድ አድርጎ ነው የሚሰድባቸው ዮኒ ማኛን ተቀበላችሁ ብሎ እያመጣ ሙልጭ ያደረጋቸዋል። እኛ እኮ ፈረደብን እነሱ ሃይማኖት በቀየሩ ቁጥር እነሱ እየተሰዳደቡ መከራችን መከራችንና የኢዮዳብ አሁን ወደ እኛ መጥተዋል። ኦርቶዶክሱ ነው አልነችም። ኢዮዳብ ደግሞ እንዳለ ብሶት አለባቸው። አንተን በልጅነት ሰራተኛዋ ደፍራኛለች አለ እኮ ኢዮዳብ፣ ሰምታል። ሰራተኛ ደፍራ ሰራተኛችን ደፍራኛለች እንዴ ዝም ብለ ነው ፓስተር ብለም ትለጠፈው መጀመሪያ ተደፍሮ ነፃ ያልወጣ ራሱ እንዴ አበባ ደግሞ አበባን ታውቃታለህ ገጣሚዋ እሷ ደግሞ የሂሳብ አስተማሪ በዘጠኝ ዓመት ይደፍሮኛል እንዳለ የተደፈረ ነው እንዴ ጂጂ ክያ የልጄ ባል ደፍሮኛል ዮኒ ማኛ ነው አሁን መጠየቅ ማን እንደደፈረው እንዴ እንዳለ ተደ